ወይ ኔ አባዬ አባዬ፣ ያመጣችልኝ። ከዚህ በላይ በቃ፣ በቃችሁ፣ በቃ። ሞት እንደዚህ ነው የሚያስለቅሰው። ባላ ካሌብ አባባን ሞት አምኗል። ስለዚህ ለእኔ ነገሮች ቀለሉልኝ ማለት አይደል? ካሌብዬ፣ ለክፉም ለደጉም የአባትክን መሞት ማስመስከር አለብህ። ከዛ ንብረቱም ወደ ስም ማዞር አለብህ። ለምን አስፈለገ? ያንተ ሰላም ሆኖ በስም ማዞር ሰር አለብህ። በስም ይበዙር ሌላ ወራሽ የለም ይኔ አይደለ? እንደዛ ማለት ሳይሆን ካሊብ የወንድ ልጅ ጉድ የሚወጣው ከሞት በኋላ ነው። ቆይ ግን ከዕለት ወደ ዕለት እየተቀየርክ እንደሆን ልብ ብለኸዋል? አላልኩም። እንግዲያውስ ልብ በል፣ ከኔ ጋር መተኛት ክን አቁመሃል

ሚዲያው ፈቃደኛ ባልሆነችበት ሁኔታ አግባባቱ እኔንም ይከብደኛል። ደግሞ እሷ ብቻ ሳትሆን ካሌብም እንዳዘነብን እንኳን እኔ ትንሹና ፈጣሪ እንኳን የበደሉትና የሰቀሉትን ይቅር ብሏል። በጣም አመሰግናለሁ ትልቅ ጭንቀት የሚያቃለልክል። ሄሎ ዳኒ ያንን ከሲ ለጨርሰ አስቤያለሁ። አሁን ላገኝ ፈልጋለሁ። እኔ ካሌብ ናልገለው። ይህ ደግሞ የትኛው የብደት ሀሳብ ነው? እሱን ከገደልኩትም ንብረቱን ወራሽን ይሆናሉ። ምክንያቱም የሰማርያ ሚስቱ እንደሆንኩ ማንም ሰው ያውቃል። ሀብት ለመውረስ እኮ ልጅ መውለድ አለባችሁ። እኳ ይህ ጠፍቶሽ እንትን ልጅ ነው እለዋለሁ። እንንገረው ወይስ እንዴ? ከነገር ነው ማ ቀድሞ ይገላትና ወንጀል ውስጥ ነው የምንገባው። ጌታ ጌታሽን ልሽ የምትፈልጊበት ትፈልጊያለሽ ቴናን በሽጉጥ ብሎ ካሊብ ገላገላት። ካሊብ ካሊብ ንገላለሁ ብላ ያቀደችው የኔ ፍቅር ካሊብዬ እያለች ስታዋራ የነበረችው ቴና ስልኩን ስታዋራ ከካሊብ ጋር ነበረ። ዳኒ ይሄን የሰማው ዳኒ ካሊብ በንዴትና በስሜት ሆኖ ሽጉጡን ደቅኖ ጠበቃት። የዚህም ጊዜ ካሌብዬ ብላ ስትመጣ እጅ ወደ ላይ በማለት ግንባሯን ብሎ ገላገላት። ዳንኤል ይቅርታውን ተቀበለው። ይህንን ደግሞ ያገኘው ዳንኤል በደስታ ቦረቀ። ሰላም ጤና ይስጠለን። ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችው። ትሁት ክፍል አርባ ሶስት ተለቀቀ። እንግዲህ ወደ አርባ ሁለት ስንመለስ አባዬ እየመጣ ሳለ ዳንኤልን ዳኒና ቲና ተለያይተው ሞቷል ብሎ እሱ በጭንቀትና በውጥረት ላይ ይገኛል ዳንኤል። ነገር ግን አባዬ ደግሞ ከኋላ መጥቶ ወገቡን በመንካት ዳኒ ብሎ ሲነጋው እሱም በድንጋጤ አባዬ ብሎ ሲያየው በደስታም በስሜት ውስጥ ይገኛል ዳንኤል። ዳንኤልን ሻይ ቤት ጋፍ ይዞ ሂዶ ሁሉንም ነገር እንዲጫወት እስከ ዛሬ ከኛ ጋር ከእሷ ጋር ነበር፣ አሁን ደግሞ ከኛ ጋር እንድትሰራ እፈልጋለሁ እያሉት ነበር አባዬ። እንኳን አንተ ህይወት ተረፈ እንጂ እኔ ያልከኝ ሁሉ አድርጋለሁ። አንተም ራስህን መስዋዕት አድርገህ እዛ ቦታ ላይ መጥተህ ከዛ ጉድ ስለታገልክ በጣም ነው ማመሰግንህ እያለ ነበረ። ዳንኤልም ባደረገው ድርጊት በጸጸት የሚገኘው ዳኔ አሁን ላይ እኔ ያደረግኩት ጥፋት አይደለም ይሄን ሌላም ባደርግ የሚበቃ አይደለም እያለ ዳንኤልም በስሜት ውስጥና ባደረገው ጸጸት ውስጥ ይገኛል። ቢሆንም አዳንከኝ አንተም እኮ መተህ አልተል ሲጠቅም እንጂ ይሄን አደረግ ራስህን መስዋዕት አድርገሃል እያለው ነበር። አባዬ አንተ በለኝ እንጂ እኔ ምንም ነገር ለማድረግ ዝግጁ ነኝ በማለት ዳንኤልም ይሄንን ቃል ይሰጥታል። አባዬ አባዬም በቃ ካሁን በኋላ እንዳትነግራት። መቼም በህይወት አለ ብላ ታውቃለች አይደል? አረ ለምንድን ነው እሷ አቆምቷል ብላ ሰርቲፊኬት የውሸት ሰርቲፊኬት አሰርታል ላይ ስለዚህ ውርደቷንማ መከናረን ማወቅ አለባት። ለምን ተብሎ ነው ዝም የሚባለው? እያለ ነበረ። ትንሽ እንቀልድ ትንሽ እንትን እንበልባት ምክንያቱም አሁን እሷ እንደ ሞትኩኝ ከሆነ የምታውቀው አንተም በዚህ ነገር እንትንበል በማለት ዳንኤልም እሺ በቃ እስካሁን ከእሷ ጋነ አሁን ከኛ ጋነ ሲሉት፣ እሺ በማለት ቃሉን ተቀብሏል። እናም ተለያይቶ ሲሄድ ወደ ሁሉንም ነገር ጨርሶ ወደ ቲና ጋር ናኛል እንግዲህ ቲና አስመሰያዋ መቼም የማታደርገው የለም። ወረቀቷን አሰርታለች። መጀመሪያ ወደ አባዬና ወደ ትሁቴ ካስኔር ትሁትና ዳኒ ካሊብ በስሜት ውስጥ ይገኛል። ካሊብ ካሊብ ምን ሆነሃል? ስትለውም እሱም ይህች ሴት ጭንቅላቴን እንዳለ ተቆጣጥረዋለች እያለ ነበርና አስወጣ ከጭንቅላት በቃ እሷ እኮ ካላስወጧት እንትን አትልም። እኔ አሁን አሁንማ ግደላት፣ እነቃት እያለ ነው እንትን የሚለኝ በአባቴ ማማረቷ ሞተ ብላ ሳያቅ ደግሞ ምን ሌላ ዝምብለት ተረጋጋ አሁን ይሄን ነገር ማሰብ የለብም። እሷን ደግሞ የሰው ሰው ገለም እስር ቤት ለምን ትታሰራለ? እያለች ትሁቴ፣ ከእነስሟ ትሁቴ፣ ነገሮችን በጥበብና በሂደት የምታካሂደው ትሁቴ ይሄን እያለች ትመክረዋለች። እሱም ለምን ትባል ነው ደግሞ እያለ አይ፣ እሷንማ ውርዴቷ መች እንትን ይላል። ስለዚህ እኛ ላይ እንደቀለደችው እኛ ምንቀለድባት ትለዋል። ይሻላል። ፕስ አዎ ከዛም አባዬ ጋር በመሄድ ሁለቱም ይገናኛሉ። ካሌ ቤት ደረሰ በማለት አባትየው እየጠበቀ ትሁት እኮ እውነትም ትሁት እያላት ነበር። አንቺ ካልከኝ፣ አንተ ከተመሰረክ፣ የቤቱ ድምቀታችን ብትለውን አንቺም ነሽ ይላል እንዴ አንተ ነህ ስትለው አንቺ ነሽቁ ብልሃተኛና ትሁቴውን እያላት ነበረ። ሲሞጋገሱ የነበሩት አባዬና ትሁቴ በዚህን ጊዜ ካሊብ መቶ ከስሩ ድፍት በማለት አባዬ ያለ ተቃቅተው ይሳዛማሉ። ሁሉንም ነገር አውርተውም ይለያያሉ። እንግዲህ የማታፍረው ትሁቲና ወረቀቱ በማሰራት መታ መጣ የማትለው የለም። ዳግመኛ ወደ ለቅሶዋ ታመራለች። አባዬ አባዬ እያለች ለቅሷን ስትል እኔ እሷ ሳይሆን ደግሞ የትውቴ ነው ያሳቀኝ። ተውቴን ተቀብላ አብራ እትተውንባት ነበር ስስቅ የነበረችው እንዴት ዋት እንጂ ትንሽ እንትን እንበል እያለ ነበርና፣ እንግዲህ እንዴ አሁን እኮ አምናቸው መቀበል ወረቀቱ ምንድን ነው ወረቀቱ ሲላት ሰርቲፊኬት ጥሙ የሞት የተሰራበት ሰርቲፊኬት ነው እያለች ነበር። እና ስለዚህ ዘመዱንም አዝማዱንም እንደዚህ እንትን ብለን አርባውንም አመታቱንም ምክንያቱም እንትን ማለት አለብኝ። ለምን ሲባል እንዲ ምን ቢሆን ቤተሰብ ማወቅ አለበት፣ ተደብቆ እስከ መቼ ነው እያለች ነበረ። ቲና ገንዘብ ፈላጊዋ ባለፋችበት የሰው ንብረት እኔም ወራሽ ነኝ ብላ ተካፍላ ከዳኒ ጋር እኖራለሁ የምትለው አቴና አሁንም እንደቀጠለ ነው። ታምራቱ እንግዲህ ይህን እያለች እያለቀሰች ወይኔ አባዬ አባዬ ጥሩ ሰው ነበር ከስትል የትሩቴ መልስ እንዲ ትወድህ ነበር እኮ ትወድህ ነበር ቲና እያለች በሳቄ ነው ይህንን ፓርቲ የጨረስኩት። ባለን ነው አባዬ አባዬ ስትል እሷም እንግዲህ ቴናዬ ቴናም ተወድህ ነበረ ለምን ሳነግረን? እያሉ በጣም እየሳቀችባን ነበረ። እንግዲህ በንዴት ውስጥ የሚገኘው አባቱን አይቶ የመጣው ካሊብ በቃ ዝም በሉ እያለ ይጮሃል። እንግዲህ አምነው መቀበል ነው፣ ምን ማድረግ አይቻልም እያለ ነች ነበርና፣ ተነስታ ትወጣለች፣ ወታ ትሄዳለች ማለት ነው። ቴና ማለት ነው ወረቀቱን ስለተቀበላት በቃ ተሳክቷል እያለች ነው እናምተው ቴና የማታፍረው ወደ ዳንኤል ጋር በመሄድ ያንን ሰርቲፊኬት እኮ ሰጠኋቸው። ዛሬ ጥርስ በጥርስ ሁኛለሁ እያለች እየሳቀች ዳንኤል ግን ሁሉንም የሚያውቀው ማለት እያላን ነበር። የተሰራውን ወረቀት እኮ ሰርቲፊኬቱን ሰጠሁ፣ ስለዚህ ካሊብ አምኗል እያለ ነበር። እንዴት እያላት ነበረ። እንደ ሰጥቷቸው በቃ ተቀብሏል እያለች ነበር እና የዚህ ጊዜ እና ታዲያ ጥሩ እያላት ነበር። እንዴ ጥሩ ብቻ ነው የምትለኝ? እና እንደ ህፃን ልጅ ልቦርቅልሽ፣ ልዝለልልሽ እንደንቦሳ እያላት ነበረ። እሱም ምን አይ እንደዛ ቦርቀው ወይም ምንትንበል ሳይሆን ጥሩ ብቻ ነው ያልገ እኮ የጋራ ደስታችን የጋራ ድላችን ነው እያለች በቃ ሀገር እንዳሸነፈች እያደረገች ነው ያለችው። ምክንያቱም ነብረ ሰውነቱ በእሱ ሲሆን የራሴ ሆነ ማለት ነው እያለ ነው። እንደ አንች ግን ምን አይነት የማይገባሽ ነው እያላት ነበር። እናንተና የማታፍረው እንግዲህ ከዳንኤል ተገናኝታ ዳንኤልም ይሄንኑ ሀሳብ ስሰጣት ጥርስ በጥርስ ሁኛለሁ ደስ ይብሌልህ ይገባል ሲልትለውም ደስታ እኮ ዝም ብሎ ደስ በልት ተብሎ ዝም ብሎ ተነግሮ የሚደሰት አይደለም እያላት ነበረ። ይሄንን እያላት እንግዲህ እሷም ያለችው እንደውም አስረሳኸኝ እያለችው ነው። እንዴ፣ ምን አርጊ አንቺ እኮ እንደውም እንዴ አሁን ሐዘንተኛው ስለ ንብረቱ ማውራት ነበረብና እያለችው ነበር። አሁን እኮ ካሌብ ሐዘንተኛ ነው እያላት ነበረ እኔም ሐዘንተኛ ነኝ ሲላት፣ አንቺ እኮ ገዳይ ነሽ ሲላት ነበረ። ይሄ ሁለተኛ እንዳትል፣ ይሄ ሰው ጆሮ ቢገባ የሚያያዝ እኮ እያያዛለሁኝ፣ ሁለተኛ ይሄ እንዳትል ትለዋል። እሽ በማለት ተነስቶ ሊሄድ ሲል ቆይ ቆይ ቆይ፣ እንዳትሄድ ምክንያቱም ደውዬ ወደ ካሌብ እየመጣን ነው ብለን አብረን እንድንሄድ ትለዋለች ማለት ነው እሱም እሷ እንግዲህ ካሊብም በረንዳ በመቆም ተግዞና እያሰበ ይገኛል። እናንተ ሆቴ ለካሊብ ውሃ በመስጠት በጣም እኮ እንትን አልከኝ እያለችው ነበር። አሳዘንገኝ ስትለው አንቺ እኮ ነሽ ያለሽኝ እያላት ነበረ አይደለ። እንግዲ ብቻህንም ስትሆነ አብረሃለሁኝ እያለችው ነውና እያወራች ሳለ እንግዲ ይች ሴትዮ እኮ

አለ እናም እንግዲህ ይህን እያለችው ካሊብ ወደ ቤት ይገባል። ወደ ዳንኤልና ሄደን ስንሄድ ዳኒ ሄደን እናፍቋል። ኤዱን እያገኛታል። ኤዱን ሲያገኛት ግን ቁሞ ነበርና አላየሽኝም እያላት ነበረ አላየሁም ይቅርታ ስትለው አጠገብ ቁሟ ለመታየት በጣም ያማል እያላት ነበርና ቁጭ ብሎ እየዋሩ ኤዱዬ አጥፍቻለሁ፣ እባክሽ ተረጅኝ ይቅርታ ቢላትም እሷ ግን ይቅርታውንም፣ ይሄን ልትለኝ ከሆነ አልፈልግም ስትለው ተነስቶ እየሄዳል ዳኔ ማለት ነው። እሷ ተነስታ አልትሄድ ስትል ሌላ አዲስ ነገር አለ ብሎ ደግሞ ስለ አባዬ ሲያስረዳት እውነት አድርገዋል ስትለው ነበር እንደፎከርከው በደስታ ተቦርቃለች። የዝን ጊዜ ዳኔ አዎ ግን ብዙ ፈተና እኔም ታግቼ ነበር ሲላት እንዴት እያለ ታሪኩ ረጅም ነው ቢላ ብትለው ቢላትም በቃ ታሪኩን አጠራ አድርገን እንስማው ቢላት ትላለች። ሁሉንም ነገር ያስረ ከረዳታ ለ ወደ አባዬ ጋራ እንግዲህ ይዟት ሄዶ ለማገኘት ይችላልጭ። ሄዱም ማለት ነው። ወደ ቴናጋ ስንመጣ ቴና እንግዲህ ቤት መታ እንግዲህ አባዬ ወደ እኛ ሳይሆነኛ ወደ እሱ ነን የምንሄደው፣ እሱ ወደ እኛ አይመጣም። ስለዚህ ዘመድ አዝማዱን ሰብስበን እኔ ለቅሶ ነው የማን ከማን ከማን ለቅሶ ያ ያንሳል ካር አርባውንም ሙታ መታወቱንም በሬ ማርዴን እንትን ማለት አለብን። ምንም እንኳን አስክሬኑ እንትን ባይባልም ባይገኝም፣ ስለዚህ ዘመድ አዝማዱን አውጥተን እዚህ ማሳወቅና እንትን ማለት ማስለቀስ አለብን ደግሞ ለአርባውና ለሙታ። ይሄ ፓርት በጣም ያሳቀኝ ከማን ከማን ያንሳል፣ በሬን እንደዛ እንትን እንላለን። ከዛም ደግሞ ስለ ሁሉም ነገር ወንዴ ልጅ እንትን ነው አይባልም። ስለዚህ ዘመዶች፣ አንዱ ደግሞ መጥቶ የእኔ ልጅ ነው፣ የኔ ነው፣ አባቱ ነኝስ ቢል አይታመንም። ስለዚህ ሁሉንም ነገር በራስም ማድረግ አለበት። እንዴ፣ ማን ሊወርስብኝ? እኔ ነኝ፣ ውርሻው ልጅ ያለሁት እኔ ነኝ፣ ይገባኛል ቢሆንም አይታወቅም። ከሞተ በኋላ አንዱ መጥቶ ደግሞ የእኔ ልጅ አባቴ ነው ቢል ምን ይባላል? ያለች ገና ሳይሞት በቁም ልወርስ ያለችው ማነች? ቲና ይሄን ትለዋለች። ቲቪ ከፍቶ ስታገኝ ምንድን ነው፣ ቢያንስ እንኳን ጥቁር ለብሰ ታዝናለች ስል፣ አንተ ግን ዝም ብለህ ቲቪ ከፍተህ እንትን ትላለህ። ሀዘን ና ቲቪ ምን አገናኙ? ቢያንስ እንኳን ጥቁር ለብሰ ማዘን አለብህ። እንዴት ነው ቲቪ የምከፍተው፣ ደስ እንዲያለው ሰው እያለችው ነበረ። ዳንኤል ማን ነው ካሌብን ማለት ነው። ወደ ዳንኤል ስንሄድ እንግዲህ ዳኒ ለአባዬ ሁሉንም ነገር በመናገር አባዬ እባክህን አስታርቀኝ ከሄዱ ቢለው ሄዱ ጎቤ ተና ብትለው እሷማ እምቢ አለች፣ እምቢ ባለችበት ቦታ እኔ ማለት አልችልም እያለ ነበር። ሁሉም ነገር የእሷ ነው እያላት ነበር። እና ይህንን ስሰማ እንግዲህ ማን ነው ካሊብም እኮ አለ እያለ ነበር። ግን ካሊብ በጣም ጥሩ ሰውና ጥሩ ልቡ ንጾ ነው ሄዶ ይቅርታ ሲጠይቀው አድርጌ ልሃለሁ እያለ ሁሉም ምክንያቱም ትሁትም አባቷ ስላዳነችው አባታቸውን እኔ ሁሉንም ይቅር ብየሃለሁ እያሉ ሁላቸውም ወደውታል። ስለዚህ እንኳን እኔ ፈጣሪም እኮ ተሰግዶ ይቅር ብሏል። ስለዚህ ይቅር ብየሃለሁ ሲለ እውነትህን ነው ሲለ አዎ በጣም ነው ደስ ያለኝ ቀኔን አሳመርክሌ ብሎ እንግዲህ እየወረቀ ይሄዳል ማለት ነው እናም እንግዲህ ከድንገት አሁንም ይቺ ቲና የምትባለው ትደውልና ሁሉንም ነገር ታስረዳዋል ሁሉንም ነገር እንትን ብያለው አሁን ቦታውን ሁሉንም እንድፈርም እና ወደ እሱ እንዳደርግ አንቺ እኮ ከሱ ለመውረስ ግዴታ ልጅ ወይም እንትን መኖር አለብሽ ይላታል የዚህ ጊዜ እንግዲህ መቼም ሁልጊዜ ሀሳቧ የጅል ሀሳብ ከአንተ ወልጄ የአንተ ልጅ ነው እንለዋለን። ከዳኒ ወልዳ የካሊብ ልጅ ነው ልትል ማለት ነው። በጣም ገራሚ ይኮናል። እና ይሄን እያላት ሳለ እንግዲህ ሆቴል ላይ ያሉ ከድንገት ትደውልና አንድ ላይ ቁጭ እንዳሉ ዳኒ እና ካሊብ ሲያነሳው ስልኩን ስፒከር ላይ ነበርና እኔ ያነሳው ልገላግለው ነው እያለ ነበረ እሱም እንግዲህ ይህንን ሰምቷል እና ትሁቴና ዳንኤል እበር ሆነው እገለዋለሁ እኮ እያለ አንቺ ከሞት በስተቀር ሌላ አንተራት ምንም አላላ። ዘግቶ እሷ ጋር ሄዶ ለምንድን ነው እንደዚህ የምትይ ሲላትም እሷ ግን እገለዋለሁኝ ካሊብን ብላ ነው እንትን ያለው እንግዲህ ወደ ቤት ይህንን ያሰበችው ሰይጣናዊ አስተሳሰብ ካሊቤ፣ ይህ ምናምን እያለች ግን ስልኩ ላይ ስለሰማ እሱም አውቋል። ሽጉጡን ደቅኖ ነበረ የጠበቃት ካሊቤ እኔ ውድ ስትል አንቺ ያላት ግንባሯ ላይ ሌለው ሲል እጇን ወደ ላይ ብላ ጠብቀው ነው ዝ ላይ ያለቀው ማለት ነው። በጣም ይገርም። አልተኮሰባት አልተኮሰባት እያለ ነበር። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ። በጣም አዝናኝም ጉደኛ የሆነ የግፈኛው ሚስት እያሳቀን ዝግ ደርሷል ማለት ነው።